አይኖው እንደደከማችሁ አይኖው ፌሎሽፕ እንደታከታችሁ ፌክነት፣ ውሸታምነት እንደደከማችሁ ብዙ ሰዎች እግዚአብሔር በሚመስሉ ነገሮች እንደተጎዳችሁ በኦንላይን አምልኮ ወይ ደግሞ በምንሰማው መኖር እንችላለን ህብረት አያስፈልገንም ብለን እንዳለን አስባለሁ። ግን ህብረት ወሳኝ ነው። እህትነት ወሳኝ ነው። በእግዚአብሔር ወንድምነት ወሳኝ ነው። እህት ያስፈልገኛል። የተወለድኳቸው እህቶቼ በአጠገቤ ላይኖር እንችላለን፣ ወንድሞቼ የሚያስቡልን ግን እግዚአብሔር የሰጠን ቤተሰብ፣ እግዚአብሔር የሰጠን ህብረት የሚያዩን፣ የሚገስጹን፣ የሚመክሩን ስንወድቅ የሚያነሱን፣ ባችንን የሚያብሱ በእግዚአብሔር ፊት ስለኛ እጆቻቸው የሚበረታ የሚደግፉ፣ ስንደክም እጃችን ሲዝል የሚደግፉ ደግሞ ስለእኛና ስለቤታችን የሚማልዱ፣ የሚዋጉ ከስትሮንግ ሆልድ ጋር ከጨለማው ዓለም ጋር ከአጋንንት ጋር ከሌጌዮን ጋር እቃ በከበደው ከዳርክነሱ ጋር የሚ ሚዋጉ የሚቀድሙ ሰዎችን እግዚአብሔር የሚሰጠን በህብረት ውስጥ ነው። ወገኖች ወረበሪት ከህብረት አትራቁ። ጌታ የተወደዳችሁ የእግዚአብሔር ቤተሰቦች እንደምንከማችኋል፣ ደህና ናችሁ ወይ? ሁሉ ሰላም ነው ወይ? እንዴናችሁ? እግዚአብሔር አምላካችን የተመሰገነ ይሁን። እግዚአብሔር እንደገና ድል ስለሰጠን እግዚአብሔርን አመሰግናለሁ። እግዚአብሔርን ቃል እንዲሰጠኝ ጠይቄ እግዚአብሔር ሰጠኝ፣ ቃል አካፍላችኋለሁ። እግዚአብሔር እንዲያስተምረን በጌታ ፊት አስቀድመን እንጸልያለን። እግዚአብሔር ሆይ እናመሰግናለን ስለሰጠን ዕድል። ተናጋሪው አንተ ነህ፣ አስተማሪያችን አንተ ነህ። እኛ የሚገባንን አድርገናልና ማንጠቅም ቃንን ተብሎ እንደተጻፈ ጌታ ሆይ፣ እኛ ማንጠቅም ቃንን። አንተ በእኛ አልፈ፣ ጌታ ሆይ፣ በእኔ አልፈ እንድትናገር የህዝብን ልብ እንድታሳርፍ ኮሬክት እንድታደርግ ራይት መስመር ወደ ትክክለኛ መስመር ህዝብህን እንድታስገባ በጎቼ ድምፅን ይሰማሉ እንደሚል ድምፅህን እንዲሰሙ ድምፅን እንድንሰማ ፈቀቅ እንድንል እግዚአብሔር ከተያዝንበት ነገር ሮንግ ከሆነው ነገር እግዚአብሔር መመለስ እንድንችል ደግሞ ጌታው ፎከስ ማድረግ እና ቃልህን መስማት እንድንችል እንድትረዳን እንለምናሃለን። እናመሰግንሃለን በጌታ በኢየሱስ ክርስቶስ ላካፍላችሁ በልቤ ውስጥ ያለው ቃል ስለ ህብረት ነው። ዛሬ ልናገራችሁ የምፈልገው ጥቅሱን አነበዋለሁ። መዝሙረ ዳዊት ምዕራፍ 32 በቅንብ 33 ላይ እንደዚህ ይላል፣ ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። ከራስ እስከ ጢም እንደሚፈስ እንደ አሮን ጢም በልብስ መደረቢያም እንደሚወርድ ሽቱ ነው በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው። በዚያ እግዚአብሔር በረከትን ህይወትንም እስከ ዘለዓለም አዟልና እያለ ይናገራል። ወንድሞች በህብረት ይቀመጡ መልካም ነው። በዚህ ዘመን ብዙ ህብረት የምናደርግባቸው ነገሮች እንዳሉን አስባለሁ። ቸርቾች፣ የክርስቲያን ህብረቶች፣ ኦንላይን ፌሎሺፖች ብዙ ህብረት የምናደርግባቸው አማራጮች በደንብ በሰፊው ያለንበት ዘመን ያለን ዘመን እንደሆነ፣ የእህቶች ህብረት፣ የወንድሞች ህብረት፣ የወጣቶች ህብረት እንደገና ደግሞ የህፃናት ቲኔጀርስ ተብሎ በብዙ ህብረት ቸርች ቢልድ የሚደረግበት እና ብዙ አማራጭ ያለበት ዘመን ላይ እንዳለን አስባለሁ። ነገር ግን ደግሞ በተቃራኒው ደግሞ ሰዎች ህብረት ለማድረግ እየከበዳቸው ወይ ደግሞ ህብርን ለማድረግ እየከበደን የመጣ ጊዜ እንደሆነ አስባለሁ። ብዙ አቴንሽናችንን ጊዜያችንን የሚፈልግ ነገር ስላለ እንጀራ ለመሙላት ደግሞ በተለያየ መንገድ ራሳችንም ደግሞ የእኔነት ዘመን ስለሆነ ይችላለሁ፣ እኔ በቃለሁ፣ በሚል አስተሳሰብ ውስጥ ህብረት ማረግ የምንቸገርበት ዘመን ወይም ደግሞ ጠላት በሙሉ ኃይሉ በታላቅ ቁጣ የወረደበት ጊዜ ሰዎች ህብረት ማድረግ እንዳይችሉ፣ ህብረቶች እንዳይጸኑ፣ ቤቶች እንዳይጸኑ፣ ቤተሰቦች፣ ማህበረሰቦች አንድ ላይ ስቲክ አድርገው እንዳይቆዩ ሰይጣን በታላቅ ሰልፍ የሚዋጋበት ዘመን ላይ እንደሆነ አስባለሁ። በዚህ ዘመን ግን መጽሐፍ ቅዱስ ምን ይለናል? ወንድሞች በህብረት ቢቀመጡ መልካም ነው። ባለፈ ባለፈው ስለመቀመጥ በእግዚአብሔር ስር መልካም እንደሆነ ነገርያችሁ ነበር። አሁን ደግሞ መጽሐፍ ቅዱስ እንደሚለን ህብረት መልካም ነው እያለ ይነግረናል። መጽሐፍ ቅዱስ ህብረት ወሳኝ ነገር ነው፣ ኢምፖርታንት ነገር ነው። ምንም ጌን ከምናደርጋቸው ነገሮች በፊት እግዚአብሔር ህብረትን ምን ብሏል? በዚህ ስፍራ ላይ መልካም ነው በአንድ ላይ ቢሆኑ ቢቀመጡ መልካም ነው እያለ ይናገራልና፣ መልካምነቱ ለምንድን ነው? በዛ ስፍራ እግዚአብሔር ምን ይላል? እነሆ መልካም ነው ያማረም ነው። ከራስጢም እንደሚፈስስ እስከ አሮን ጠም በልብሱም መደረቢያ እንደሚወርድ ሽቱ ነው። በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው። በዚያ እግዚአብሔር በረከትን፣ ህይወትን እስከ ዘላለም አዟል። ለምንድን ነው ህብረት የምንፈልገው? ለምንድን ነው ህብረት የሚያስፈልገን ለምንድን ነው መጽሐፍ ቅዱስ ወይም ደግሞ እግዚአብሔር ወንድሞች በህብረት ቢቀመጡ መልካም ነው ብሎ ወይም ደግሞ እህቶችም ማለት ወንድሞች ውስጥ አለን መልካም ነው ያለው ለምንድን ነው እግዚአብሔር በረከት አለው በዛ ስፍራ እግዚአብሔር በቃ እንደሚፈስ ፈሳሽ እንደሆነ እንደ ጠል እንደሆነ እንደ አሮን እንደ አርሞኒየም ጠል እንደሆነ ከጺሙ ላይ እንደሚንጠባጠበው ካሮን ጢም እንደሚንጠባጠበው ሽቱ ያማረ ነው፣ ህይወት ያለበት ነው፣ ደስ የሚል ነው፣ ፈውስ ያለበት ነው፣ እግዚአብሔር የእግዚአብሔር በረከት ያለበት ነው እያለ ይናገራል። ብዙዎቻችን ህብረትን ምንድነው በረከትን እንፈልጋሉ፣ መንፈሳዊ በረከትን ስጋዊ በረከትን እንፈልጋሉ። ግን እግዚአብሔር ሊባርከን የሚፈልገው ሜዳ ላይ ለብቻችን ተነጥለን በምንሮጥበት ስፍራው ሳይሆን እግዚአብሔር ሊባርከን የሚፈልገው በእውነተኛ ህብረት ውስጥ እግዚአብሔር በረከት አለኝ ብሎ ይናገራል። እዛ ነው ህብረት ማድረግ አስፈላጊ የሆነው። ልንታመም፣ ልንጎዳ፣ ብዙ ነገሮች በህብረት ውስጥ ሊደርስብን ይችላል። ብዙ የታመሙ ጤነኛ ያልሆኑ ደግሞ ብዙ ሞቲቭ ያላቸው የሰውን ነገር የሚያገኑ ህብረቶች እንዳሉ አውቃለሁ። ልናገር የሚፈልገው እውነተኛ የሆነው ህብረት ውስጥ እግዚአብሔር ምንላል በረከቱን ምን ብሏል ይላል አዟልና እያለ ይናገራልና። ለዚህ የጨማሪ ስለ በረከት በህብረት ውስጥ ስላለው በረከት ለመነጋገር ዘፀአት ምዕራፍ አስራ ሰባትን አብረን እናወጣለን። ት አማሌቅም ወጥቶ ከእስራኤል ጋር በራፊዲም ተዋጋ። ሙሴም ኢያሱን ጎልማሶችን ምረጥልን፣ ወጥተም ከአማሌቅ ጋር ተዋጋ ነገ የእግዚአብሔርን በትር በእጄ ይዤ በኮረብታው ራስ ላይ እቆማለሁ አለው። ኢያሱም ሙሴ እንዳለው አደረገ፣ ከአማሌቅም ጋር ተዋጋ። ሙሴና አሮንም ሆርም ወደ ኮረብታው ራስ ወጡ። እንዲህም ሆነ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር፣ እጁንም ባወረደ ጊዜ አማሌቅ ድል ያደርግ ነበር። የሙሴ እጆች ግን ከብደው ነበር። ድንጋይም ወስዶ በበታቹ አኖሩ፣ እነርሱም ተቀመጠበት። አሮንና ሆርም አንዱ በዚያ አንዱ በዚህ ሆኖ እጆቹን ይደግፉ ነበር። ፀሐይ እስክትገባ ድረስ እጆቹ ጠነከሩ። ያሱም አማሌቅና ህዝቡ በሰይፍ ስለት አሸነፈ። አያችሁ ለህብረት ጥሩ ምሳሌ የሚሆነንን ምዕራፍ ነው። በዚህ ስፍራ ላይ እግዚአብሔር በረከትን አዟል ብሎ የሚናገረው! ኢምፖርታንት ነገር በዚህ ስፍራ ላይ እንዴት እንደሆነ ኢሜጁን እናገኛለን። በዚህ ስፍራ በዚህ ስፍራ ላይ ሙሴ ለያሱ ምናለው ሄደ ተዋጋ፣ ነገ ደግሞ እኔ ደግሞ በተራራ አናት ላይ ደግሞ እኔ ደግሞ ስለ አንተ ስትዋጋ እኔ ለአንተ እጸልያለው፣ ደግሞ እኔ እጆቼን በእግዚአብሔር ፊት አነሳለሁ ብለዋል። እንግዲህ አስቡት ህብረት፣ አብሮነት፣ አብሮ መስራት፣ አብሮ ማገልገል፣ አብሮ ማምለክ የሚለው ነገር እንዴት ኢምፖርታንት እንደሆነ እዚህ ስፍራ ላይ እንዴት አንዱ አንዱን እንደሚደግፍ ብቻችንን መሆን እንደማንችል የሚያሳየ ነው። ነገር ግን የሙሴ እጆች በእግዚአብሔር ፊት በሆኑ ጊዜ በተዘረጉ ጊዜ ምን ይሆን ነበር? እያሱ ጦርነቱን ያሸንፍ ነበር። እጆቹ ግን በደከሙ ጊዜ ደግሞ የያሱ ጦርነት ልክ አይመጣም ነበር፣ ይደክም ነበር። ስለዚህ ለእያሱ ውጊያ የሙሴ እጆች በእግዚአብሔር ፊት መዘርጋታቸው ኢምፖርታንት ነበር። ስለዚህ ይህንን ያስተዋሉ አሮንና ሆር ምን አደረጉ ይላል። ሙሴን በድንጋይ ላይ ድንጋይ ውስደው ድንጋይ ያስቀመጡ፣ ግራና ቀኝ ተቀምጠው የሙሴን እጆች ይደግፉ ነበር ይላል። የሙሴን እጆች በደገፉ ጊዜ እያሱ የአማሌቅን ዝክር ሲደመስስ ሲያጠፋ እንመለከታለን። አሁን እዚህ ጋር እንድንመለከት የምፈልገው ስንት ሰዎች ናቸው እዚህ ጋር የምናገኘው? አራት ሰዎችን እናገኛለን። ለህብረት ጥሩ ምሳሌ የሚሆነንን አራት ሰዎችን በዚህ ስፍራ እናገኛለን። ኢያሱ እንዲዋጋ እግዚአብሔር ከአማሌቅ ጋራ እንዲዋጋ የአማሌቅን ዝክር እንዲያጠፋ እንዲደመስስ ፊተኛ አድርጎ እግዚአብሔር ኢያሱን ልኮት ነው። ደግሞ ለጸሎት ምሳሌ እንደሆነ ሙሴ ደግሞ በእግዚአብሔር ፊት ኢያሱ ጦርነቱን እንዲያሸንፍ ሙሴ ደግሞ እጆቹ በእግዚአብሔር ፊት መበርታት መነሳት ነበረባቸው። የሙሴ እጆች ደግሞ እንዳይችል እንዳይጸልል ሊያደርገው የሚችለው የሚያደክመው ስጋዊ ድካም ስለነበረው፣ አሮንና ሆር ደግሞ ደጋፊዎች ሆነው የሚያዩ ሆነው ጉለትን የሚያዩ ሆነው ሰፖርት የሚያደርጉ ሆነው ለሙሴ መቀመጫን አምጥተው እጆቹን ደግፈው በእነዚህ ሰዎች በአራቱ ሰዎች ኮምቢኔሽን ህብረት፣ ፌሎሺፕ እግዚአብሔር የአማሌቅን ዝክር በኢያሱ ከፀሐይ በታች ሲደምስስ እንመለከታለን። በጣም ብዙ ጊዜ የምንሸወደው ነገር በተለይ አገልጋዮች የሆኑ በተለይ ፊት የምንቀድም እንደ ኢያሱ የምንዋጋ የጠላትን ቅጥር የምናፈርስ ስንሆን ብዙ ጊዜ የምናስበው ነገር በራሳችን ሙሉ እንደሆንን ራሳችን ፐርሰናሊ ከእግዚአብሔር ጋር ያለን ኮኔክሽን ብቻ በቂ እንደሆነ ስለምናስብ ለህብረት ዋጋ አንሰጥ፣ ወይም ደግሞ ህብረት ኢምፖርታንት እንደሆነ አናውቅ። የኢያሱ አገልግሎት ያለ ሙሴ ጸሎት፣ የሙሴ ጸሎት ያለ አሮንና ሆር መደገፍ የማይሆን ነገር ነበር። ስለዚህ ህብረት ለህይወታችን ለመንፈሳዊ ህይወታችን ረጅም መንገድ መሄድ የምንፈልግ ከሆነ በጠላት ኢላማ ውስጥ ስንገባ የሚደግፉ፣ የሚማልዱ፣ የሚጸልዩ እጆቻችን እንዲበረቱ የሚያደርጉ እጆቻችንን በሰይፍ እንዲጠነክሩ ጠላቶቻችን እንድናጠፋ የሚያደርጉ ሰዎች ያስፈልገናል። እዚህ ነው ብዙዎቻችን ያንን ካለማወቃችን የተነሳ እንደክማለን እንዝላለን። ረጅም መንገድ መሄድ ያቅተናል፣ ይደክመናል፣ መንገድ ላይ እንቀራለን። ስለዚህ ዛሬ ልነግራችሁ የምፈልገው ህብረት መልካም ነው እያለ መጽሐፍ ቅዱሳችን በህብረት ብትሆኑ መልካም ነው በህብረት በመሆናችሁ ስትሆኑ እኔ በዚያ በረከትን የሚንጠባጠብ ጠልን የሚያረካ ነገር ህይወት የሆነውን ነገር ምን ብያለሁ አለ እግዚአብሔር፣ አዘጋጅቻለሁ አለ። ከጸሎት ቀጥሎ በእግዚአብሔር ፊት ከመቀመጥ እግዚአብሔርን ከመስማት ቀጥሎ በህይወታችን ለመንፈሳዊ ነገራችን ወሳኝ የሆነው ነገር ፌሎሺፕ ነው፣ ህብረት ነው። ወሳኝ የሆነው ነገር እግዚአብሔር በወንድማችን ውስጥ በእህታችን ውስጥ ይደግፈናል። እግዚአብሔር በወንድማችን በእህታችን ውስጥ ይናገረናል። እግዚአብሔር አፕሊፍት ያደረገናል፣ ስህተታችንን ያሳየናል። እግዚአብሔር በዛ ውስጥ ኮሬክሽንን፣ ሄልፕን፣ ሰፖርትን እናገኛለን። ስለዚህ እግዚአብሔር በህብረት ቢቀመጡ መልካም ነው ያማረም ነው ብሎ እግዚአብሔር ተናግሯል። ግን ህብረትን ስናገር እግር መንገዴን መናገር ሳልናገር ማለፍ ማልፈልገው ሁሉም ህብረት ጤነኛ ህብረት አይደለም። ሁሉም ቸርች ጤነኛ ቸርች አይደለም። ሁሉም መጋቢ ጤነኛ መጋቢ አይደለም። አንዳንዶች በዝሙት ሰዎችን የሚያጠምዱ መንጎቻቸውን የሚሰብሩ መጋቢ ነን ተብለው ወይም ደግሞ ህብረት ነው ተብለው የተቀመጡ ሰዎች አሉት። አንዳንዶች የሰባውን እንደ ኤሊ ልጆች የአማረውን ለእግዚአብሔር ሰው ሚሰጠውን በልተው የሚወፍሩ የሚሰሩ ከእግዚአብሔር ነገር ይልቅ ራሳቸውን ፕሮሞት የሚያደርጉ ሰዎች እንዳሉ እናውቃለን። ህብረትን ስናስብ ግን ማሰብ ያለብን መጀመሪያ ህብረታችን ውስጥ በእግዚአብሔር ቃል ህብረት የምንለው ነገር በእግዚአብሔር ቃል መፈተሽ አለብን። እኔም አሁን ብዙ አዲስ ከተማውስ ስለመጣው ብዙ ነገሮችን ቸርች ውስጥ አያሉ ብዙ ስጋዊ ነገሮችን አያሉ ህብረት ለማድረግ የሚያስፈሩ ነገሮችን አያለው እና ምንድነው ህብረትን ስናስብ መጀመሪያ ኢቫሉዌት ማድረግ ያለብን ህብረታችን እንደ እግዚአብሔር ቃል ነው ወይ ከእግዚአብሔር ቃል የሚጣረን ከእግዚአብሔር ቃል የሚቃረን ነገር አለ ወይ ብለን ቼክ ማድረግ አለብን። እንደ እግዚአብሔር ቃል የሆነ ህብረት እግዚአብሔር አለበት። እንደ እግዚአብሔር ቃል ያልሆነ ህብረት ደግሞ ሌላ ሞቲቭ፣ ሌላ ስብራት፣ ሌላ ጥፋት ሌላ ዲስትራክሽን አለበት ብዙ ሰዎች ከእግዚአብሔር ቤት የሚጎሉበት በስጋ የሚሰበሩበት ህይወታቸው የሚቀጭጭበት እግዚአብሔር ላይ ጥያቄ የሚያደርጉበት እግዚአብሔርን ሰዎች መከተል እንዲከብዳቸው የሚያደርግ ብዙ መጥፎ ህብረቶች ጤነኛ ያለሆኑ ህብረቶች አሉ ስለዚህ ህብረትን ስናስብ በመጀመሪያ ማሰብ ያለብን እንደ እግዚአብሔር ቃል ነው ወይ የሚለው ነገር ማሰብ አለብን እግዚአብሔር አለበት ወይ ሞቲቡ ምንድን ነው አላማው ምንድን ነው የሚለው ነገር መታየት አለ። ስለዚህ እንደ እግዚአብሔር ቃል የሆነ ህብረት አገልጋይ ብንሆን መልአክ ብንሆን ሰዓት ከሰማይ የማውረድ አቅም ቢሆን ብዙም በመስበክ በማስተማር ምንታወቅ ብንሆን ብዙ በቤተ ክርስቲያን ዝናን ያገኘን ሰዎች ታላላቅ አእማድ የተባልን ሰዎች ብንሆን ያለ ወንድማችን ያለ እህታችን በሰልፉ ሜዳ ላይ መቆም አንችልም። ጠባቂ ያስፈልገናል። የሚማልድ ያስፈልገናል። የሚባርክ ያስፈልገናል። ኢንካሬጅ የሚያደርግ ያስፈልገናል። ኢቫሉዌት የሚያደርገን ያስፈልገናል። ራሳችን እንድናይ የሚያደርጉን ጦርነቱን እንድናሸንፍ እጆቻቸውን በጌታ ፊት የሚያበረቱ ማላጆች ያስፈልጉናል። ወገኖች ብቻችንን የምንችለው ጦርነት አይደለም። እንደ ቤተሰብ፣ እንደ ህብረት፣ እንደ አንድ ሰው ሆነን ብዙ ተሰብስበን፣ እንዲያውም ቀኑ ሲደርስ አብልጣችሁ መሰብሰባችሁን አትተው እንደሚል ብዙ ሆነን ልንሰበሰብበት የሚገባ ህብረታችንን ፎከስ ልናረግበት የሚገባ ጊዜ ቢኖር ይሄ ጊዜ ነው። ወገኖች ዛሬ አንድነት የቀዘቀዘበት ጊዜ ነው። ፍቅር የጠፋበት ጊዜ ነው። መውደድ የከበደበት ዘመን ነው። መታገስ የከበደበት ዘመን ነው። ቶለሬት ማድረግ የከበደበት ዘመን ነው። ሁሉም ኢትስ አባውት ሚ ብሎ የተነሳበት ዘመን ነው። ሁሉ ሰው ስለ ራሱ እንጂ ስለ ወንድሙ፣ ስለ እህቱ ስትራግል የማያስብበት ዘመን በዚህ ዘመን ግን እውነተኛ ህብረት ያስፈልገናል። ዛሬ ወደ አጠገባችን ወደ ዙሪያችን ልንመለከት፣ ከማን ጋር ህብረት ከማን ጋር ፌሎሺፕ ማድረግ እንዳለብን ልናስብ፣ ምን አይነት ቤተክርስቲያኑስ ልንሄድ፣ የቤተክርስቲያን ህብረቶቻችንን የጸሎት አገልግሎታችንን ትንንሽ የባይብል ስተዲ ግሩፖች ችንን ኢቫሉዌት ልናደርገው ፎከስ ልናደርግበት ልንመለስበት በቃ ኦፕን የምንሆንበት በግልጽነት የማንደበቅበት ራሳችንን በግልጽ ኦፕን የምንሆንበትን ህብረትና ንጹህ ፌሎሺፕ መፍጠር አለብን። አንዳንዱ በስታተስ ነው፣ አንዳንድ ቸርቾች በስታተስ ነው ሰዎች የሚገናኙት። ህብረት ግን ስለ ህብረት ስንነጋገር ንጹህ የሆነ የቤቴን ችግር ማልደብቀው ኦፕንሊ የምናገርበት የራሴን ስህተትና ውድቀት በግልጽነት የምናገርበት ማልፈራበት፣ የምታረምበት፣ ምገሰጽበት፣ የምመከርበት ፌሎሽፕ እና ህብረት ቢውልድ ማድረግ አለብን። የእግዚአብሔርን ቃል የምሰማበት፣ ንስሐ የምገባበት፣ ራሴን እንደ መስተዋት የማይበት ቫሌት የማረግበት ህብረትና ፌሎሽፕ ያስፈልገናል። ዳዝማተር ቋንቋ ዳዝማተር ከለር ዳዝማተር ወረቨር ዩአር፣ አንድ ሰውም ቢሆን ኦንላይንም ቢሆን በቋሚነት የምንሰማው ወቴ ንድ የምናደርገው ፌሎሺፕ እና ህብረት ያስፈልገናል። ህብረት መልካም ነው፣ ያማረ ነው። በዛ ደግሞ እግዚአብሔር ጠሉን፣ በረከቱን፣ ህይወቱን ምን ብሏል? ይላል አዟል፣ ያለ ይናገራል። መጨረሻም አንድ ቃል አነብላችሁና መልእክቴን እንጨርሳለን። ሚልክያስ ሶስት ላይ ያለውን ቃል የመጨረሻው የብሉይ ኪዳን ጥቅስ ቁጥር 16 ላይ የዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ፣ እግዚአብሔርን ማደመጥ ሰማም፣ እግዚአብሔርን ለሚፈሩ ስሙን ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ። በዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ፣ እግዚአብሔርም አደመጠ ሰማም፣ እግዚአብሔርን ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ። ምን ይላል? እኔ በምሰራበት ቀን እነርሱ የእኔ ገንዘብ ይሆናሉ፣ ይላል የሰራዊት ጌታ እግዚአብሔር። ሰውም የሚያገለግለው ልጁን እንደሚምር እንዲሁ ምራቸዋለሁ። ተመልሳችሁ፣ በጽድቁና በኃጢአተኛው መካከል፣ እግዚአብሔርን በሚገባውና በማይገባው መካከል ትለያላችሁ እያለ ይናገሩ። እና ክፍሉ አጠንክሮ የሚነግረን መደምደሚያን መናገር የሚፈልገው እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ በኅብረት ውስጥ ንግግር አለ። በኅብረት ውስጥ እግዚአብሔር የሚሰማው ቃል ኪዳን አለ። እግዚአብሔር የሚያደምጠው ጸሎት አለ። እርስ በእርሳቸው ተነጋገሩ፣ እግዚአብሔር ከሰማይ ምና ሌላ አደመጠ እያለ ይናገራል። እግዚአብሔር ከሰማይ አደመጠ፣ የመታሰቢያ መጽሐፍ በፊቱ ተጻፈ እያለ ይናገራል። እኔ በምሰራበት ቀን ገንዘብ ይሆናል እምራቸዋለሁ ኃጢአተኛውን ከጻድቁ ይለያሉ እያለ ይናገራል። እግዚአብሔር ያዘዘው ህይወት ውስጥ፣ በንግግር ውስጥ፣ በፌሎሺፕ ውስጥ፣ በህብረት ውስጥ ያለውን በረከት እግዚአብሔር ያሳየናል። ወገኖቼ፣ መልእክቴን ጨርሻለሁ፣ ግን ጥያቄ ልጠይቃችሁ ፈልጋለሁ አይነው እንደደከማችሁ አይኖ ፌሎሽፕ እንደታከታችሁ ፌክነት ውሸታምነት እንደደከማችሁ፣ ብዙ ሰዎች የእግዚአብሔር በሚመስሉ ነገሮች እንደተጎዳችሁ፣ በኦንላይን አምልኮው ወይ ደግሞ በምንሰማው መኖር እንችላለን ህብረት አያስፈልገንም ብለን እንዳለን አስባለሁ። ግን ህብረት ወሳኝ ነው። እህትነት ወሳኝ ነው። በእግዚአብሔር ፊት ወንድምነት ወሳኝ ነው። እህት ያስፈልገኛል። የተወለድኳቸው እህቶቼ ባጠገቤ ላይኖሩ ይችላሉ። ወንድሞቼ የሚያስቡልን ግን እግዚአብሔር የሰጠን ቤተሰብ፣ እግዚአብሔር የሰጠን ህብረት፣ የሚያዩን፣ የሚገስጹን፣ የሚመክሩን፣ ስንወድቅ የሚያነሱን፣ ባችንን የሚያብሱ፣ በእግዚአብሔር ፊት ስለኛ እጆቻቸው የሚበረታ፣ የሚደግፉ ስንደክም እጃችን ሲዝል የሚደግፉ ደግሞ ስለ እኛና ስለቤታችን የሚማልዱ የሚዋጉ ከስትሮንግ ሆልድ ጋር ከጨለማው ዓለም ጋር ከአጋንንት ጋር ከሌጊዮን ጋር በቃ ከበደው ከዳር ከነሱ ጋር የሚዋጉ የሚቀድሙ ሰዎችን እግዚአብሔር የሚሰጠን በህብረት ውስጥ ነው፣ ወገኖች። ወረበር ቲዝ ከህብረት አትራቁ። ወረበር ካሚ ምንም አይነት ኤክስፔሪያንስ አድርጉ፣ እውነተኛውን ህብረት እስከምታገኙ ድረስ ለህብረት ተስፋ አትቁረጡ። እግዚአብሔር ከጸሎት ማርያም መልካም እድል መርጣለች ብሎ ከእርሷ የማይወሰድበትም እንዳለ መልካም እድል መርጣለች እንዳለ፣ ይህም ደግሞ ሁለተኛ መልካም ነገር ያለው ህብረት ነው። በአንድነት መቀመጥ ነው። በአንድነት መነጋገር ነው። እግዚአብሔር የሚሰማውን መታሰቢያ ያለው እግዚአብሔር የሚመልስበትን የሚታደግበትን የሚፈውስበትን እርቅ ያለበትን ነገር የሚያመጣውን ህብረት አጥብቀን ልንፈልግ ያስፈልጋልና በዚህ ቃል መሰረት ኢንካሬጅ አደርጋችኋለሁ። ግድ ጤነኛ ያልሆነ ቦታ የምትታመሙበት ቦታ የተበረዘ የተመሰቃቀለ ቦታ ሄዱ እያል ህብረት ከእግዚአብሔር ፊት ከአንድ ሰው ጋር እዚህ ጋር ያየነው አራት ሰዎች ነው። ከአራት ሰዎች ከአንድ ሰው ጋር ከሌሎችን ጋር ማድረግ ያስፈልገናል። ብቻችንን ግን ክርስትና ብቻችንን ምንኖርበት አደለም። ህብረት ያስፈልገናል። ለዚህ ነው ቸርች ያለ፣ ለዚህ ነው ፌሎሺፕ ያለ፣ ለዚህ ነው ባይብል ስተዲ ያለው፣ አብሮ ጋዘርኝ ያለው ዘምሮ ብሎ ብቻ ለመሄድ ሳይሆን ልንተናነጽ ነው፣ ልንመካከል ነው፣ ልንገሳጸጽ ነው። አፕሌክት ልንደራረግ ነው፣ የአንዱን ሸክም አንዳችን ልንሸከም ነው ወገኖች። ስለዚህ ህብረት ያስፈልገናል። ጸልና እንጨርሳለን። ስለተናገርክን በርጎ ስለተናገርክን እናመሰግናለን። አሁን እግዚአብሔር ለእኔም ለወገኖቼ እኔም እንደጸለይኩ ጌታ ሆኙ በማረጌ ሌላ ከተማ በመኖሬ ህብረት እንደሌለኝ ታውቃለ። ህብረት አጥብቄ የምፈልግበት ሰዓት እንደሆነ ታውቃለ። ሌሎችም ቢያደርጉ እግዚአብሔር እንደኔ ቋንቋቸውን የሚናገር የሌለበት ቦታ እግዚአብሔሩ ልዩ ነገር ባለበት ስፍራ ጌታ አንተ ግን አለ። ደግሞ በቸርች ለደከሙ ሰዎች አንተ አለ ትክክለኛ ባል ሆነ እውነተኛ ባል ሆነ በፖለቲክስ በቸርች ፖለቲክስ ደክሞ ከቸርች ለቀሩትም ጌታ ሆ አንተ ቃል አለ። አንተ ህብረት አለ። አንተ ትክክለኛ ህብረት አለ። የሚያግዝ የሚደግፍ ሰው ትልክ አለ። አብሮ የሚጸል ሰፖርት የሚያርግ ሰው ትልክ አለ። እግዚአብሔር ሆይ በጌታ በኢየሱስ ስም እንለምንሃለን። አይናችን እንዲከፈት ጆሮችን እንዲሰማ ጌታ ሆይ አንተን እንዲሰማ ራይት የሆነውን ትክክል የሆነውን ጌታ ሆይ ህብረትና ፌሎሽፕ ቤተ ክርስቲያን እግዚአብሔር እንድትሰጠን በጌታ በኢየሱስ ስም እንጸልያለን። ጤነኛ ካለሆነ በሽታ ካለብት መንፈሳዊ ዝቅተት ከሚያመጣ እኛን ከአንተ ከሚለይም እግዚአብሔር ጤነኛ ካለሆነ በሽታ ካለብት መለያየት፣ መከፋፈል፣ ዘረኝነት፣ ጎጠኝነት ካለበት እግዚአብሔሮ እንድታወጣን። እግዚአብሔሮ አንተ ራይት የሆነውን የምናድግበትን በረከት ያለበትን ህይወት ያለበትን ህብረት እንድትሰጠን እለምናሉ። ደግሞ ብቻችንን አድርጎ ሰዎችን ጉለት ክፉ ነገር ብቻ አይተን ብቻችንን ተቀምጠን ዘግተን ለጠላት ኢላማ እንድንመቻች ያደረገን ክፉ በኢየሱስ ስም የታሰረና የተመታ ይሁን፣ ሐሳቡና እቅዱ የፈረሰ ይሁን። እግዚአብሔር ሆይ እንለምናሃለን። ያዘኑ የተሰበሩ ከህብረት የቀሩ ሁሉ ይመለሱ። ፌሎሽፕ ማረግ ያቃታቸው እንደገና ፌሎሽፕ ያርጉ። መውደድ ማፍቀር፣ ህብረት ማረግ፣ መታገስ፣ ይቅር ማለት፣ መማር ያቃታቸው ሁሉ እግዚአብሔር ይቅር እንዲሉ እንዲመለሱ እንዲፈወሱ እግዚአብሔር እንዲወዱ እንዲያፈቁ ይቅር እንዲሉ እንድትረዳቸው እንለምናሃለን። ስለተናገርከን ስላገስከን ስላቆምከን ስላበረታን እናመሰግናሃለን። ሚገባንን አድርገናል። ክብሩን ላንተው ውሰድ። ይሄ መልእክት ራይት ለሆነው ለሆነ ለተቸገረው ሰው እግዚአብሔር ኢቭን አቴንሽን መስጠት ላቃተው ማፍቀር ላቃተው የመልእክት እንዲደርስ በዚህ ቃል እንዲፈወስ ቃል እንዲፈወስ ብሬክ ስሩ እንዲሰጣቸው እንለምንሃልና አመሰግናሃልን። ክብሩን አንተ ውሰድ፣ በጌታ በኢየሱስ ክርስቶስ። ጌታ ይባርካችሁ። እንግዲህ ከህብረት ከሸሹ ካኮረፉ፣ በጠላት ወጥመድ ስለወደቁ መስማት ላቃታቸው፣ ለተታለሉ ይህንን መልእክት ምትልኩላቸው ሼር ብታረጓቸው አፕሊፍት ብታረጓቸው፣ እወዳለሁ። ጌታ ይባርካችሁ። ለእኔ የሚጸልዩ የእግዚአብሔርን ቃል እንዳመጣ ጌታ ይባርካችሁ። እወዳችሁ ሻ